አርባ አምስተኛ ሳምንት ከሐምሌ ሰባት እስከ ሐምሌ ዐሥራ ሦስት ሁለት ሺ ዐሥራ ሰባት ዓመተ ምሕረት የጸሎት ትኩረት ዐሥራ አንደኛ በር ወደ አገር የሚገቡ ስደተኞችና በውጭ አገር ያሉ ዜጎቻችን ወይም ዲያስፖራው ማኅበረሰብ። አጠቃላይ መግለጫ። ወደ አንድ አገርና ሕዝብ በጎም ሆኑ ክፉ ወይም ጠቃሚ ሆኑ ጎጂ የሆኑ ነገሮችን ከሚያስገቡ በሮች መካከል አንዱ ወደ አገር የሚገቡ ስደተኞችና በውጭ አገር ያሉ ዜጎቻችን ወይም የዲያስፖራው ማኅበረሰብ መሆኑን በቅድሚያ ልብ ማለት ያስፈልጋል። በእርግጥም ይህንን ማወቅ በተለይም ለማላጆች የሚኖረው ፋይዳ ትልቅ ነው። ምክንያቱም በአንድ በኩል በዚህ በር ተጠቅሞ ጠላት እንዳይገባ የሚችሉትን ነገር ሁሉ ማድረግን አንዱ ተግባራቸው እንዲያደርጉት፣ በሌላ በኩል ደግሞ በዚህ በር አማካኝነት ጌታ አምላክ እግዚአብሔር ተጠቅሞ ለምድራችን የሚጠቅሙና በረከት የሚሆኑ ነገሮች መግባት እንዲችሉ በፊቱ የምልጃን ጸሎት ለማቅረብ የሚጠቅም ሆኖ ይስተዋላል። ዋና ዋና የስጋት አቅጣጫዎች። እንደ እውነቱ ከሆነ እንደ እውነቱ ከሆነ በምድራችን ላይ በስደተኝነት ገብተው የሚኖሩ ሰዎች ብዙ ከባህላችን ጋር አብረው የማይሄዱ ነገሮችን ሊያስገቡና ባህላዊ እሴቶቻችንንም ቀስ በቀስ እየሸረሸሩ ሊሄዱ ይችላሉ። በተጨማሪም እነዚህ አካላት ወደ መኖሪያ ቀያቸው ካልተመለሱ በቀር አገሪቱን በኢኮኖሚ ረገድ ሊያዳክም የሚችል ሁኔታ ይፈጠራል። ከዚህ በተጨማሪም እንደ ሕገ ወጥ ንግድ ያሉቱ ተግባራትና ሕገ ወጥ የሰዎች ዝውውር ያሉቱ ሁሉ ብሎም በሐሰተኛ መታወቂያ ፓስፖርት፣ እና ሰነዶች የመጠቀም አጉልም ሆነ አጥፊነት ያለው ልምምድ እውን በማድረግ አገርና ወገንን የሚጎዱ ተግባራትን ሊያከናውኑ ይችላሉ። እነዚህንና መሰል ነገሮችን በስጋትነት ልንመለከታቸው የምንችላቸው ሲሆኑ፣ በእርግጥም ማላጆች ይህንን በር በሚልጃ ጸሎት ሽፋን ከጥፋት መልእክተኝነትም ሆነ መግቢያነት ሊጠብቁት ይገባቸዋል። መልካም አጋጣሚዎች ዲያስፖራን ነው የምለምነው። በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ስደተኞችም ሆኑ በውጭ ዓለም ያለው ማኅበረሰብ በእርግጥም ጠቃሚ ጎናቸውን ጎልቶ የሚታይበት ሁኔታ ብዙ ነው። በተለይም በውጭ ዓለም የሚገኙ ማኅበረሰባችን ለልማት የሚያዋጣውም ሆነ በአገር ቤት ላሉ ዘመዶቹና ወዳጆቹ በሚልከው የውጭ ሀገር ምንዛሪ ብሎም ወደ አገር ቤት በመዋለ ነዋይ ፍሰት መልኩ የሚያመጣው የውጭ አገር ምንዛሪ በአገር ቤት ያሉ ልማቶችን በቀጥታም ሆነ በተዘዋዋሪ መንገድ የሚደግፍበትን ሁኔታ ስንመለከት በእርግጥም የሚጫወተው ሚና ትልቅ እንደሆነ እንገነዘባለን። በእርግጥም ይህንን እንደ መልካም አጋጣሚ አድርገን ልንወስድ እንችላለን። ደግሞም በዚህ ረገድ ብዙ ርቀት መሄድ እንዲችልና ልማቱም ትርጉም ያለው እንዲሆን በማድረጉ ረገድ ጌታ አምላክ እግዚአብሔር ምድሪቱንና ሕዝቦቿን እንዲረዳና በዚህም በር ተጠቅሞ ብዙ መልካም ነገሮችን እንዲያስገባ ማላጆች ማላጆች በጌታ ፊት ሊቀርቡበት ይገባል። ቅዱሳን ማላጆች፣ በዚህ ሳምንት ወደ አገር የሚገቡ ስደተኞችንና በውጭ አገር ያሉ ዜጎቻችንን ወይም ዲያስፖራውን በተመለከተ የምንጸለይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። ወደ ሀገር የሚገቡ ስደተኞችና በውጭ አገር ያሉ ዜጎቻችን እንዲሁ ከኖሩባቸው አገራት ወደ አገራችን ስለሚያስገቧቸው በርካታ አሉታዊነት ስላላቸው ነገሮች በጌታ ፊት ነሳ እየገባንና የጌታን ምሕረት እየለመንን እንጸልያለን። በዚህ በር በኩል ከአገር ስለወጡና ህገወጥነት ስላላቸው በርካታ ነገሮች በጌታ ፊት ነሳ እየገባንና የጌታን ምሕረት እየለመንን እንጸልያለን። በዚህ በር ተገቢውን ጥበቃ ስላልተደረገበት ሁኔታ በጌታ ፊት ነሳ እየገባንና የጌታን ምህረት እየለመንን እንጸልያለን። ማላጆች፣ ለዚህ በር ተገቢውን የምልጃን ጸሎት ሽፋን ስላለመስጠታቸው በጌታ ፊት ነሳ እየገባንና የጌታን ምህረት እየለመንን እንጸልያለን። ምስጋና፣ ከጥንትም እስከ ዛሬ ድረስ በዚህ በር አማካኝነት ወደ አገራችን ስለገቡና ተገቢውን ጥቅማቸውን ስለሰጡ ነገሮች ሁሉ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙም የሚገባውን ክብር እያመጣን የምስጋና እንጸሎት እናደርጋለን። ከቅርብ ጊዜ ወዲህ ለዚህ በር ጉበኛ ሆኖ የመቆሙ ግንዛቤ እየዳበረ ስለመጣበት እና ይህም ደግሞ እየተተገበረ ስላለበት ሁኔታ በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙም የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። አሁን አሁን ላይ ትንሽ በትንሽ እያደገና እየዳበረ ስለሄደ ፍተሻና ጥበቃ፣ በተለይም በስደተኞችም ላይ ሆነ በዲያስፖራ ማህበረሰብ ላይ የተደረገ ስላለው ክትትልና ጥብቅ ቁጥጥር በጌታ ፊት ምስጋናችንን እያቀረብንና ለታላቁ ስሙም የሚገባውን ክብር እያመጣን የምስጋናን ጸሎት እናደርጋለን። ልመና፣ የስደተኞችን ጠቃሚ ባህልና ስራ ልምድና አካሄድ መማር የምንችልበትን እድል መጠቀም እንድንችል ጌታ በጸጋውና በምዕረቱ ደግሞም በቸርነቱ እንዲረዳቸው ልመናችንን በፊቱ እያቀረብን እንጸልያለን። ወደ አገር የገቡ ስደተኞችን እኛም ካለን ባህልና ስራ አካሄድ እና ልምምድ ማካፈል እንድንችል ጌታ በጸጋውና በምዕረቱ ደግሞም በቸርነቱ እንዲረዳቸው ልመናችንን በፊቱ እያቀረብን እንጸልያለን። የዲያስፖራ ማኅበረሰብ የካበተ እውቀትና ልምድ ማካፈል እንድንችል ጌታ ጸጋውንና ምዕረቱን ደግሞም በቸርነቱ እንዲረዳቸው ልመናችንን በፊቱ እያቀረብን እንጸልያለን። የዲያስፖራ ማኅበረሰብ የሀገር ውስጥ ትውፊታዊነት ያላቸውን እውቀቶችን እንዲቀስምና ከዘመናዊ ጋር አስተባብሮ ለአገር የሚጠቅም ነገር መፈልሰፍ እንዲችል ጌታ በጸጋውና በምሕረቱ ደግሞም በቸርነቱ እንዲረዳቸው ለመናችንን በፊቱ እያቀረብን እንጸልያለን። ምልጃ። የዲያስፖራ ማኅበረሰብ ይህንን ለማድረግ የሚችልበትን ጥበብና ማስተዋል እንዲያገኝ ጌታ እንዲረዳቸው በፊቱ እየማለድን እንጸልያለን። በስደት አገራችን ውስጥ ያሉ ስደተኞች በእርግጥም ለይወዝ ዘመን የሚጠቅም ነገር ከዚህ በር እንዲያገኙና እንዲጠቀሙበት ጌታ እንዲረዳቸው በፊቱ እየማለድን እንጸልያለን። መሪዎቻችን በዚህ በር ዙሪያ ትርጉም ያለውና በእቅድ የሚመሩ ሥራዎችን እንዲሰሩ ጌታ እንዲረዳቸው በፊቱ እየማለድን እንጸልያለን። የዲያስፖራ ማኅበረሰብ እንዲሁ ከአገር ቤት ካሉ ወገኖቹ ጋር በመቀናጀት ከዚህ የሚወስዱትን ሊወስዱና ከዚህ የሚወስዱትን ሊወስድና ከውጭ የሚመጡትንም እንዲሁ ሊያመጣ እንዲችል ጌታ እንዲረዳቸው በፊቱ እየማለድን እንጸልያለን። መንፈሳዊ ውጊያ፣ ይህንን የስደተኝነትን በር በሚገባ መጠቀምና የሚረዱንን ነገሮች ለማስገባት እንዳይቻል ያደረጉ ክፉ መናፍስትን በጌታ በኢየሱስ ስም ሥልጣን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። በዚህ በር የሚገቡ ክፉ ነገሮችን መከልከል እንዳንችል ያደረገን ጠላት ዲያብሎስን በጌታ በኢየሱስ ስም ሥልጣን እየተቃወምን ክፉ ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። የዲያስፖራውን በር በመጠቀም የአገር ገጽታን መገንባት እንዳይቻል የሚዋጉ ክፉ መናፍስትን በጌታ በኢየሱስ ስም ሥልጣን እየተቃወምን ክፉ ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። ከዲያስፖራው በር አገሪቱ ብዙ ነገሮችን ማስገባት እንዳትችል የሚያደርጉ ክፉ መናፍስትን በጌታ በኢየሱስ ስም ሥልጣን እየተቃወምን ክፉ ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። ክብር ለእግዚአብሔር ይሁን። ቅዱሳን ወገኖቼ ዛሬ ደግሞ እግዚአብሔር ይህን ማለዳ ጸሎት ሰጥቶናል። ጌታ ለዘላለም ስሙ ይባረቅ። በመላው ዓለም የምትገኙ በሀገር ውስጥ የምትገኙ ሰላም ለእናንተ ይሁን ብዬ በእግዚአብሔር ሰላም ሰላም እላችኋለሁ። ዛሬ ደግሞ አብረን በጌታ ፊት እንጸልያለን። እግዚአብሔር ይረዳናል። መንፈስ ቅዱስ ከእኛ ጋር ስለሆነ በመንፈስ ያገናኘን፣ በዚህ ቴክኖሎጂ እግዚአብሔር ያገናኘን አምላክ ስሙ ለዘላለም የተባረከ ይሁን። ትልቅ ዕድል ነው የተሰጠን። ስለዚህ ይሄን ማለዳ ባላችሁበት አብረን እንድንጸልይ መንፈስ ቅዱስን ተከትለን የእግዚአብሔርን ሐሳብ ይዘን እንድንጸልይ ላነቃቃችሁ ፈልጋለሁ። ጌታ የተባረከ ይሁን። ከዛ በፊት ግን የእግዚአብሔርን ቃል ከኤርምያስ ምዕራፍ ሀያ ዘጠኝ። ቁጥር አስር ጀምሮ ሁለቱን ቁጥር ቁጥር አስርንና አስራ አንድን አነባለሁ በጌታ በኢየሱስ ስም። እግዚአብሔር እንዲህ ይላልና ሰባው ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ ይላል። ቁጥር አስር ቁጥር አስራ አንድ ደግሞ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ክብር ለጌታ ይሁን። ይሄ ቃል የተነገረው በስደት ባቢሎን ለነበሩ የእግዚአብሔር ሕዝቦች ነው። ያው እንደምታዩት ቀደም ብሎ ታሪኩን አለእግዚአብሔር ፈቃድ ወደዚህ ወደ ሀገራቸው ለመመለስ የቸኮሉበት ጊዜ ስለነበረ እግዚአብሔር በነቢዩ በኩል በኤርሚያስ በኩል ያስጠነቅቃቸዋል። ህልም ነበራቸው፣ ነቢያት ነበራቸው። እነዚህ ሰዎች በቃ እግዚአብሔር የጉብኝት ጊዜ አሁን ነው ብለው ወደ ሀገራቸው ሊመለሱ ሲሉ እግዚአብሔር አይ እኔ ነኝ ስለ እናንተም አስበው፣ ትላንትና ስለ ራሳችሁ እንዳላሰባችሁ ዛሬም ስለ ራሳችሁ እናንተ አታስቡ፣ እኔ አስብላችኋለሁ ብሎ ሀሳቡን ሲገልጥላቸው፣ መልካሚቱን ቃሌ መልካሚቱን ሀሳቤን እኔ ፈጽምላችኋለሁ፣ ነገር ግን በራሴ ጊዜ ነው ባለ ያለውን ቃል ነው የምንመለከተው። ክብር ለኢየሱስ ይሁን። እንግዲህ መጽሐፍ ቅዱሳችን፣ እግዚአብሔር ስለ ብዙዎቻችን ያስባል። አያስብልንም ብለን የምናስብ ሰዎች በየትኛውም ቦታ የተቀመጥን ሰዎች፣ እግዚአብሔር ሌላ ነገር አለ። ለሕዝቡ ያስባል። እግዚአብሔር ለሕዝቡ ዓላማና አጀንዳ አለው። ስለዚህ ነው ወገኖቼ፣ እግዚአብሔር አስብላቸዋል። ማሰብ ብቻ ደ መልካሙቱን ፈቃዴን ደግሞ በእንድናንተ መካከል እፈጽመዋለሁ ይላል። ስለዚህ የሚፈጽምም የሚያስብም የሚፈጽምም አምላክ ስላለን በጣም እግዚአብሔር የተባረከ ይሁን። ደስተኛ ልንሆን ይገባል ወገኖች፣ አይመች ሊሆን ይችላል ነገሩ ግን እግዚአብሔር ስለኛ እንደሚያስብ እርግጠኛ እንድንሆን የእግዚአብሔር ቃል ያሳስበናል። ይህንን ካልኩኝ ዛሬ የምንጸልየው ክብር ለጌታ ይሁን በተለያየ ሀገር ውስጥ በስደት ምክንያት ስላሉ በተለይ በአረብ ሀገሮች በተለያዩ በአፍሪካም ይሁን በተለያዩ ሀገሮች በደቡብ አፍሪካም ሌላም በሌላ አውሮፓ ሀገር በስደት ላይ ላላችሁ ለእናንተ ዛሬ እንጸልያለን። ከኔም ጋር የምትጸልዩ ለእነዚህ ሕዝቦች እንጸልያለን። ስለዚህ ጥቂት አብረን ይህን ሸክም እንድንጋራ ነው። ጌታ የተባረከ ይሁን። እንጸልያለን። አስቀድመን በእግዚአብሔር ፊት ንስሐ እየገባን እንጸልያለን ወገኖቼ። እግዚአብሔር የምሕረት አምላክ ነው። እግዚአብሔር የሚመለስ አምላክ ነው። እግዚአብሔር ሕዝቡን ይፈልጋል። ስለዚህ በንስሐ መንገዳቸው እንደ እግዚአብሔር መንገድ ላልሆነ በተለያየ ዓለማት ውስጥ እግዚአብሔርን ቸል ስላሉ ካለ እግዚአብሔር መንገዳቸውን ለሄዱ ብዙ ቁስለት፣ ብዙ ስብራት ለደረሰባቸው እግዚአብሔር አሁን በምህረት ወደፊቱ እንዲመለሱ ይፈልጋል። ስለዚህ እነዚህን ሰዎች አስበን እንጸልያለን። ንስሐ እየገባን ክብር ለጌታ ይሁን። እንጸልይ። አባታችን አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እናመሰግንሃለን። በኢየሱስ ክርስቶስም ክብር ላንተ ይሁን። ስለ ቃልህ እናመሰግንሃለን። እኔ ለእናንተ አስባለሁ፣ እኔ መልካሚቱን ፈቃዴን እፈጽምላችኋለሁ ያልቅ እግዚአብሔር ፈቃዳችንን ሳይሆን ፈቃድህን በእኛ ልትፈጽም እግዚአብሔር የዘላለም ከፈቃድህ ሸሽተን ለነበረ ፈቃድህን እግዚአብሔር ሆይ፣ እንሆ እግዚአብሔር ሆይ፣ ረስተን ፈቃድህን ሳንከተል ቀርተን በጣም ተጎርተን በጣም ደክመን ባለንበት በዚህ ጊዜ እኔ ለእናንተ አስባለሁ ስላልክ ፈቃዴን ፈጽምላችኋለሁ ስላልክ ስለ ከበረው ስለፈቃል በኢየሱስም በነቢዩ በኤርምያስ በኩል ስለተናገርከው ለሕዝብህም ደግሞ በዚህ ዘመን ላለነው ነው፣ ለእኛም ስለተናገርክ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እንወድሃለን ጌታ ሆይ፣ ለእኔ ስለምታስብ፣ ለሕዝቤ ስለምታስብ፣ ለምድሬ ስለምታስብ፣ አቤቱ እግዚአብሔር ግራ ለገባው ሕዝብ ስለምታስብ፣ በጌታ በኢየሱስም ደግሞ መልካሚቱን ፈቃድህን ስለምትፈጽም በጌታ በኢየሱስም እናመሰግንሃለን። ክብር ላንተ ይሁን። ደግሞ እግዚአብሔር ሆይ በኢየሱስ ክርስቶስም እንጸልያለን። ወደፊትህ እግዚአብሔር ሆይ ንስሐ እየገባን እንጸልያለን። በፊትህ ራሳችንን እናዋርዳለን። ጌታ እግዚአብሔር ሆይ በዚህ በውጭ ዓለም እግዚአብሔር ሆይ በስደት ላሉ ወገኖቻችን እግዚአብሔር ሆይ እነሱን ይዘን እነሱ ጫማ ውስጥ ሆነን እግዚአብሔር ሆይ እንጸልያለን፣ ምህረትን እንጠይቃለን። እግዚአብሔር ሆይ ከአንተ መንገድ አፈንግጠው እግዚአብሔር የዘላለም አምላክ ሆይ በብዙ ጭንቅና መከራ ውስጥ ስላሉ እግዚአብሔር የዘላለም አምላክ ሆይ ከፈቃድህ ጋር ከሀሳብ ጋር ስለተጣሉ እግዚአብሔር የዘላለም በልዩ ልዩ ወንጀል በልዩ ልዩ ኪሳራ ውስጥ ላሉ እግዚአብሔር እንጸልያለን፣ ምህረት እንዲያገኛቸው ይቅርታ እንዲያገኛቸው አሁን ባሉበት ሁኔታ እግዚአብሔር የዘላለም አምላክ ኖ እጃቸው በብዙ ወንጀል ስለተጨማለቀ በብዙ እግዚአብሔር የዘላለም አምላክ ሆይ ክፋት ውስጥ ለገቡ ሁሉ ዛሬ በኢየሱስም ምህረት እንጠይቃለን። ምህረት እንዲሆን እንጠይቃለን። አባት ሆይ በናዝሬቱ ጌታ በኢየሱስም አንተ መሃሪ የሆን ጌታ እግዚአብሔር ሆይ በኢየሱስም ባሉበት ምድር ከዚህም ሲወጡ እዛም ሆነው እግዚአብሔር ሆይ ስለ ጥፋታቸው ስለ ወንጀላቸው እግዚአብሔር የዘላለም አምላክ ሆይ እኖ ስላል ተገባ መንገዳቸው በጌታ በኢየሱስ ስም ምህረት እንድታደርግ በኢየሱስ ክርስቶስ ለሴቶች ለወንዶች ምህረት እንድታደርግ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ምህረት እንዲመጣ እንጸልያለን። አንተ እግዚአብሔር ሆይ ለሚመለስ ትመለሳለ፣ እግዚአብሔር ሆይ የወደቀውን ታነሳለ። እግዚአብሔር የዘላለም አምላክ ሆይ ልክ አይደሉም፣ መንገዳቸው ስህተት ነበረ። እግዚአብሔር አካሄዳቸው ስህተት ነበረ። እግዚአብሔር አንተን ባለመፍራት የሄዱበት መንገድ እግዚአብሔር ሆይ ውስጥ መከራ ውስጥ ከቷችኋል። በሊቢያ ያሉ እግዚአብሔር በየመን ያሉ በአረባ አገሮች ያሉ በደቡብ አፍሪካ ውስጥ ያሉ እግዚአብሔር ሆይ ባሪያዎችህ፣ እግዚአብሔር ልጆችህ ከፈቃድ ስለወጡ ከመንገድ ስለወጡ ምህረት እንዲሆን እንጸልያለን። ምሕረት እንዲሆን እንጸልያለን። የእኔ ጌታ ምሕረት እንዲሆን በኢየሱስ ስም የልጅህን ደም ይዘን እንጸልያለን። የልጅህን እግዚአብሔር የዘላለ የመስቀል ሥራ ይዘን እንጸልያለን። ስለተገባን አደለም እኛ ከነሱ የተሻለን ስለሆነን አደለም እግዚአብሔር እድል ሰጥተህን ነው እንጂ። ስለዚህ በኢየሱስ ስም በምህረትህ ወደ ጉያ እንደትመለሳቸው እግዚአብሔር ሆይ በኢየሱስ ስም ይቅር እንድትላቸው በኢየሱስ ክርስቶስ ስም እንጸልያለን። አባቶይ አንተ መሐሪ ስለሆንክ እናመሰግናለን። አንተ ይቅር ባይ ስለሆንክ እናመሰግናለን። ጌታ ሆይ የምትለመን አምላክ ስለሆንክ እናመሰግናለን። የምትራራ አምላክ ስለሆንክ እናመሰግናለን። እግዚአብሔር ሆይ ፊትህን ፈልጉ ያልክ እግዚአብሔር ሆይ ፊትህን ስንሻ፣ ስለ ትውልድ ስንሻ እግዚአብሔር ዘላለም ከዚህ አገራዊ መሰዊያ እግዚአብሔር ከቅዱሳን ወንድሞቼ እና እህቶቼ ጋር አንተን ከሚፈልጉ ጋር ስለ እነዚህ ህዝቦች እግዚአብሔር ሆይ ፊትህን ስንፈልግ ፊታችን ስለምትቀበል እግዚአብሔር ሆይ እናመሰግናለን በስደት ውስጥ ስላሉ እግዚአብሔር የዘላለም አምላክ ሆይ በብዙ ነገር ውስጥ እግዚአብሔር አልፈው ያንተ ጠበቃ ስለበዛላቸው እግዚአብሔር ከጥፋት ስላዳንካቸው በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ በጌታ በኢየሱስ ስም ክብርና ምስጋና በሰማይና በምድር በጌታ በኢየሱስ ስም ላንተ ይሁን። ከፍ ከፍ በል እንወድሃለን። ጌታ ሆይ ደግሞ እግዚአብሔር ሆይ ስምህን ጠርተን እንጸልያለን። አባት ሆይ በጌታ በኢየሱስ ስም ስለ እነዚህ ዲያስፖራዎች ስለ እነዚህ እግዚአብሔሩ በስደት ላሉ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር ሆይ እነሆ በምድሪት ሁሉ እግዚአብሔር ሆይ ያንተ ፈቃድ በእነሱ እንዲፈጸም እንጸልያለን። እግዚአብሔር የዘላለም አምላክ አሁን ወደ መንገድህ እንዲመለሱ እንጸልያለን። ከልዩ ልዩ ስራት እንዲፈቱ እንጸልያለን። እግዚአብሔር የዘላለም አምላክ ሆይ በኢየሱስ ስም እግዚአብሔር የዘላለም አምላክ ሆይ አገራቸውን በመልካም እንዲያስቡ፣ ትውልዳቸውን በመልካም እንዲያስቡ እግዚአብሔር የዘላለም ከተሳሳተ መንገድ ከተሳሳተ የፖለቲካ አስተሳሰብ እግዚአብሔር ካልተገባ ስራት እንድትፈታቸው በጌታ በኢየሱስም እንጸልያለን። ጌታ ሆይ እዛ ምድር ሆነው እግዚአብሔር ሆይ ወደዚህ እግዚአብሔር የዘላለም አምላክ ሆይ በተለያየ ሶሻል ሚዲያ ስለሚከኖ እግዚአብሔር ሆይ ስለሚያደርጓቸው የጥፋት መንገዶች እግዚአብሔር የዘላለም አምላክ ሆይ ከዚህ እዚህ ስራት እንድትፈታቸው እግዚአብሔር ሆይ በአገራቸው እግዚአብሔር ሆይ ለሀገራቸው ማሰብ የሚጀምሩበት መልካምና ቅልብም እንዲኖራቸው በጌታ በኢየሱስም እንጸልያለን። ጌታ ሆይ በልዩ ዩ መንገድ እግዚአብሔር ሆይ ሌሎች አጣሟቸው ሌሎች አስተሳሰባቸውን በርዘ ያሉትን እግዚአብሔር ሆይ ከላቸው ላይ ገለል አድርገህ እባክህ እግዚአብሔር ሆይ አገራቸውን የሚጠቅሙበት ትውልዳቸውን የሚጠቅሙበት እግዚአብሔር የዘላለም አምላክ ሆይ በዛ ምድር ያፈሩትን እግዚአብሔር ሆይ በምድራቸው ደግሞ እግዚአብሔር ሆይ ለተጎዳው እግዚአብሔር ሆይ በብዙ ስቃይ ውስጥ ላለው ሕዝብ እንዲደርሱ እግዚአብሔር ሆይ መልካምነትህን በኢየሱስ ስም በላያቸው ላይ እንድታደርግ እንጸልያለን። እግዚአብሔር ሆይ በጌታ በኢየሱስ ስም ስልጣን ከዚሁ ከታሰሩበት ሥርዓት እንድትፈታቸው ኤፍታ እንድትላቸው በኢየሱስ ስም እንጸልያለሁ። እግዚአብሔር የዘላለም አምላክ ሆይ ከክፎች እንዲሸሹ ከክፎች እንዲያመልጡ በጌታ በኢየሱስ ስም እንጸልያለሁ። የልብ መቀየር እንዲሆንላቸው እንጸልያለን። እግዚአብሔር ክፉ መረጃ ከነሱ ላይ እንዲነሳ እንጸልያለን። የተሳሳተ እግዚአብሔር ግንዛቤ እግዚአብሔር ስለ ሀገራቸው ጥፋት ስለ ሀገራቸው ጦርን በጣም እግዚአብሔር የዘላለም አምላክ ሆይ የሚሰሙትን ይህን ኔጌቲቪቲ ጌታ ሆይ ከነሱ ላይ እንድታነሳ እግዚአብሔር ሆይ ምንጩን ከዙሪያቸው እንድታደርግ እንጸልያለን። ጌታ ሆይ በኢየሱስ ስም አገር ወዳድ እንዲሆኑ እጸልያለሁ። ህዝባቸውን እንዲወዱ እጸልያለሁ። ወደ እውነትህ እንዲመለሱ እጸልያለሁ። ክፋት ከነሱ ዙሪያ እንዲነሳ እጸልያለሁ። መንፈስ ቅዱስ ሆይ በጌታ በኢየሱስ ስም ልባቸው እንዲቀና እንጸልያለን። እባክህ እግዚአብሔር ንብረቶቻቸውን እግዚአብሔር ሆይ በኢየሱስ ስም በሀገራቸው እግዚአብሔር ሆይ ያፈሩትን እግዚአብሔር የዘላለም አምላክ ሆይ እንድትባርክላቸው ህዝቦችን እግዚአብሔር ሆይ እንዲጠቅሙ እግዚአብሔር የዘላለም አምላክ ሆይ ብዙ በእጃቸው ብዙ ሪሶርስ አለና እውቀት አለና እግዚአብሔር ሆይ ጥበብ አለና እግዚአብሔር ሆይ ያካበቱት ነገር አለና ይህን የተጎዳውን ህዝባቸው መጥተው የሚያገለግሉ በጸጋ ይሰጣቸው። እግዚአብሔር የዘላለም አምላክ ሆይ መንግሥት እንዲቀበላቸው እግዚአብሔር አየሩ እንዲቀበላቸው እግዚአብሔር ሆይ አሁን ፍርሃት ከነሱ ላይ እንዲነሳ በምድራቸው ማፍራት እንዲችሉ በምድራቸው ማገልገል እንዲችሉ በኢየሱስ ምን እንድትረዳቸው መልካም ልብ እንድሰጣቸው መልካም ፈቃድህን በእነሱ ላይ እንድትፈጽም በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ በኢየሱስ ስም ስልጣን እግዚአብሔር ሆይ በተለያየ ሙያ እግዚአብሔር ሆይ ያለውን ለዚህ እግዚአብሔር ሆይ እውቀት አልባ ለሆነው ህዝባቸው በተው እግዚአብሔር ሆይ ይህን እግዚአብሔር ሆይ የሙያ ቅብብሎች እንዲሆን የእውቀት ቅብብሎች እንዲሆን በኢየሱስ ክርስቶስ ስም ስልጣን እግዚአብሔር የዘላለም አምላክ ሆይ ልባቸው እንድታነሳሳ ወደ ምድራቸው እንድትመልሳቸው ደግሞ እግዚአብሔር ሆይ ህዝብና መንግስት ደግሞ ልቡን አስፍቶ እንዲቀበላቸው፣ ፍርሃታቸው ከነሱ እንዲነሳ በኢየሱስ ስም ጸልያለሁ። አውሬው ግን የተወጋ ይሁን እንሆ ብዙ እግዚአብሔር የሚታገላቸው ስለ ህዝባቸው ስለ ሀገራቸው መልካም እንዳያስቡ የሚቃወም የጨለማ ስራ የፈረሰ ይሁን። እቅዱ በኢየሱስ ስም የፈረሰ ይሁን። አጀንዳው የፈረሰ ይሁን። ተልኮ የፈረሰ ይሁን። እግዚአብሔር ሆይ ህዝባችን አይቀበለንም ብለው እንዲያስቡ፣ አገራችን አትቀበለንም ብለው እንዲያስቡ እግዚአብሔር ክቡር የሚነሳ የጨለማ ሀሳብ በኢየሱስ በክፉ ፖለቲከኞች አገራቸውን በማይወዱ እግዚአብሔር ሆይ ክፉ ሰዎች የተነሳ መንገዳቸው እንዳይጣመም የጨለማውን ስራ ከዙሪያቸው እንድታፈርስ እንጸልያለን። ይህን ስለምታደርግ ደግሞ ክብር ላንተ ይሆን። ህዝባችንን አሳልፈ ስለምሰጠን እነዚህን ወንድሞችና ሴቶች እግዚአብሔር እንደገና እኖ በፍቅር በምሕረት እግዚአብሔር አብረን የምንቆምበት ዕድል ስለምታደርግልን በጌታ በኢየሱስ ስም እናመሰግናለን። አንተ ጸሎትን የምትሰማ የምትራራ አምላክ ነ እኛ እግዚአብሔር ሆይ ሕዝባችን ያስፈልገናል። እግዚአብሔር እነሱ ያስፈልገናል። ገንዘባቸው አደለ፣ ሀብታቸው አይደለም፣ እነሱ ያስፈልገናል። አላገራቸው መንከራተት ይብቃ። እግዚአብሔር ሆይ በብዙ እግዚአብሔር ሆይ እነሆ እግዚአብሔር ሆይ ስቃይ ውስጥ ያሉትን ወደ ሀገራቸው ወደ ምድራቸው እንድትመልስ እግዚአብሔር ሆይ በሀገራቸው ማፍራትና ማብቀል የምትችሉ የሚችሉበትን እግዚአብሔር መስራት እግዚአብሔር የሚችሉበትን እድል እንድትሰጣቸው እንጸልያለን። የመንግስትን ልብ አስፋ። የሕዝቡን የፖለቲከኞችን ልብ አስፋ። ስለምታደርገው ነገር ሁሉ በሰማይና በምድር በጌታ በኢየሱስ ስም ለአንተ ብቻ ይሁን። ደግሞ ጸሎታችንን ስለሰማህ እናመሰግናለን። ልመናችንን ስለተቀበልክ እኛም ማንጠቅም ባሪያዎች ነን፣ ክብሩ ለአንተ ይሁን፣ ከፍ ከፍ በልልን በጌታ በኢየሱስ ክርስቶስ ስም። ወገኖች እግዚአብሔር ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። በመላው ዓለም ያላችሁ እንግዲህ እግዚአብሔር እድል ሰጥቶናልና በዚህ ሳምንት ደግሞ ይህንን እየጸለይን ብዙዎችን ወደ ምድራቸው እግዚአብሔር እንዲመልስ የሰፋ ልብ ይዘን እንጸልያለን። ጌታ ይባርካችሁ። አብረን ስለነበረን ጊዜ ይህንን አገልግሎት በተቻላችሁ መጠን አብራችሁ ቁሙ። ጌታ ይረዳናል። አብረን እንጸልይ። እግዚአብሔር ፊት ጉዳያችንን እናቅርብ። ደግሞ እጃችሁ ሲበረታ ለዚህ ራእይ ድጋፋችሁን እንዳይለይን እንላለን። ጌታ ይባርካችሁ። አምልኮ የለኝም እኔ ላንቺ ገሬ

ምድር ማለፊያ ቀን እስክትመጣ ኢትዮጵያ ትኑር፣ ካለማ ትታጣ ትኑር ኢትዮጵያ፣ ትኑር ኢትዮጵያችን ትቆይ በደና ለልጅ ልጆቻችን የጠራ በስሟ ትሁን አድራሻቸው